ደረጉን ሳስብ አንተ ነገር ነው እኮ የሚጨንቀኝ እንዴት ከህክም ከህክምናው በኋላ እኮ ወደ ደሴ ስንመለስ አንተ ትናፍቀኛለህ። ወይኔ አድዬ ወሬኛ። ይልቅ አባዬ እንዴት ነው? ደህና ናቸው። ምን ይሆናሉ ብለሽ ነው? ጠዋት ስወጣ ትንሽ አስጨንቄው ነበር እና አጨነቀኝ። አረፈታ እያደረኳቸው ነው ያልኩት። አንቺ እንዳታስቢ። ለነገሩ አንተ ካለለት አባዬ እንደማይደብረው አውቃለሁ። አትጨነቂ። ከፈለግሽም በዚያው ድሬ ነው ያለው አድር ነበር ግን፣ አንተ ትናፍቀኛለህ። ኧረ ሃኒቾ ሙድ ሙድ መያዝ አይበቃም? ዛሬ በጣም ደስ ስላለኝ እኮ ነው። ምን ተገኘ? እሱን ስመጣ እነግራለሁ። እሺ፣ ፒስ በቃ ለፋዘር ግን እንዳታስብሽ። እሺ እሻሴርቻ እሺ፣ ቻው። ይቅርታ ዘገየው አይደል። እናንተ ልጆች በጣም ግራ እያጋባችሁኝ ነው። ምን አደረግንም? አማ አንቺ ነሽ፣ እሷ ነች እማማ እኔ ምን ነኝ እላለሁ፣ እሷም ደግሞ ነኝ ትላለች። እና ምን ይሻላል እስኪ፣ አንቺ ማለቴ እርሶ ይፍረዱ። እኔ ምን አውቃለሁ? ጠንቋይ ያውቃል እኮ። እንግዲያውስ በቃ የምርመራ ውጤት ከሚመጣ መጠበቅ ነው። ወይ ጉድ! ምን አይነት ጉድ ነው! እኔ አንቺ ልጅ ነሽ ብዬ ስዘባርቅ ያችኛዋ አለች ልጅ፣ እኔም እኮ ልጅ ነኝ ብያለሁ። ልዩነቱ ግን እሷ ማስረጃ አላት። ማስረጃ ምን ያስፈልጋል? ዋናው የእናት አንጀት ነው። ችግሩ የእናት አንጀት እኔን አልተቀበለኝም። እንዴት እትዬ፣ እኔን ውሸታም እና ሌባ አድርገው ነው የሚያስቡት? አንቺ ግን የተባልሽው አይደለሽም ማለት? እኔ እንደዚህ አይነት ነገር ነክቶኝም አያውቅም። በእርግጥ ግን እትዬ እውነት አላቸው። ምን አይነት እውነት ነው? ለረጅም ጊዜ እኔ እዚህ ቤት ስኖር አንድም ቀን ከወላጆቼ የመለያየቴንና በሌላ ሰው እጅ ማደግ ይነግዳቸው አላውቅም። አሁን ግን ልጅ ነኝ የሚል ሰው ሲመጣ እኔም ልጅ ነኝ ማለቴን ባይቀበሉትም አይገርመኝም። እስኪ እኔ ተቀመጭና ታሪክሽን አውሪልኝ። አይ እትዬ፣ ከመጡ ጥሩ አይሆንም። ባይሆን ሰላም፣ ጤና ይስጥልን። ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። ኖላዊ ክፍል አርባ ዘጠኝ ንዘንላችሁ መተናል። ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት። ቻናል አዲስ ነው ው እንደምታዩትና አበረታቱኝ። ለእናንተ ባይጠቅማችሁም ለእኔ ይጠቅመኛል። እንግዲህ ኖላዊ ድራማ አጓጊ የሆነ ነው ለማለት ይከብዳል። ምክንያቱም በጣም እያረዘሙት ነው ክፍሉን ማለት የሆነ በዲኤንኤ ምርመራ እንደሚታወቀው እንግዲህ ትልቁ በየ ክፍሉ የያዘው ትልቁ ነገር ሁሉም የሚጠብቀው በጉጉት የዲኤንኤ ምርመራው ታውቆ የሀኒና የእርግብ መጨረሻ ነበር። ነገር ግን በዛሬው ክፍልም አልታይም። እያንጓተቱት ነው ማለት ነው። የመጨረሻው የሆነ ውጤቱ አልታወቀም እና አለየላቸውም። ሁለቱም እንደተፋጠጡ ናቸው እና ሀኒቾ በአባቷ ጉዳይ በጣም ተጨንቃ ከዶክተሩ ክፍል ወጣ የአሲሪን አገ አገኘችው እና ስለ ሁኔታው እየነገረችው ነበር። በአባቷ ሕክምና ጉዳይ ብዙ ብር እንደተጠየቀች እስከ ስምንት መቶ ሺህ ብር እንደተጠየቀች ነግረው እሱ ራሱ በጣም ደንግጦ ገርሞታል። ግን እኮ እሷ ናት አሰሪሽ ናት፣ የምትከፍለው። ስለዚህ ምን አስጨነቀሻት? ትጨነቂ እሷ ተከፍለዋለች አለች። አላተኝ ያው አሰሪዋም በሰሞን ጥሩ ሁኔታ ላይ እንዳልሆነች እና ለእሷ ጥሩ ፊት እየሰጠቻት እንዳልሆነ ስለነገረቻት በዛ ስለነገረችው በዛ ምክንያት ትንሽ ተጨናንቃነችና ይዞሽ ምናምን አላት። ያስር ያው ሁሌም ከጎኑ ነው ቤተሰብ ምንም ስለሌለው እንደምታውቁት ሁሉን ነገር ጥሎ ከእሷም እሷንም ስለሚወዳት አባቷንም ስለሚወደው አብሮ ከነሱ ጋር ጊዜ እያሳለፈ ነው ማለት ነው። እና በዛሬው ክፍል ደግሞ አዲስ ሰው ተጨምሯል። የነሰላም አያት መጣለች እና እንዳየቻተኝ ወዲያው ልክ እንደ አባቷ እንደ አባቷ ሐሴትዬ ደስ ብሎኛል ምናምን ብላ ነው። ግን ዚጋ ግን እንደ ካራክተር ማለት ነው ምክንያቱም አስራ ስድስት አመት ያጣቻት የልጅ ልጇ ናት ግን ስታያት ተጠምጥማ ራሷ አላቀፈቻትም። በጣም ነው የገረመኝ። ማለት አንድ አንድ እንደ እውነታ ስታዩት 16 አመት ጣፍታ የተገኘችን የልጅ ልጇን በጣም እንደውም በደስታ ነው ማቀፍ ያለበት። በእሷ ግን ማቀፍ እንኳን አላቀፈቻትም። ሰላም ላይ ተጠምጥማ እሷን ምንም አላለች። እናም ስታያት የመሰለቻት ሀሴት ነው። ወስታንዴ ሀሴት ይየ፣ አሁንም እንደዛው አልተቀየርሽም እያለች እየነገረቻት ነበር። ያው ሰላምም ሀኒቾን ሁለታቸውም ዝም አሉ፣ እና ውስጣቸው ነግሯቸዋል። ሁሉም የመጣው ሰው ቶሎ ብሎ ሀኒቾን እንዳየ ትዝ የምትለው ሀሴት ነው። እናም ሀንትና መጣች፣ ሰላሚና አያቷን መጣ ሰላም አለቻተኝ አስቴርዬ፣ እያለች እንደ ኩያዋ ነው ምጠራት። እንደውም አስቴርዬ እያለች ስጠራት እንዲህ አያትሽ እንደዚህ ብለሽ ትጠሪያለሽ እያለቻት ነበረ ሀኒቾ እና ወይዘሮ አስቴርም ደስ የሚሉ እናት ናቸው። አዲሱን በዛሬው ክፍል እንግዲህ ድራማውን ተቀላቅለዋለኝ፣ ግን ትወና ላይ በጣም ይቀራቸዋል፣ ቀራቸዋል የተወሰነ በጣም አሳማኝ አላረጉትም። ና እና እንደውም ወይዘሮ ሜላትም ደንግጠ ነበረ ስታያት። እንደ እናንተ ሰዎች ምንድን ነው ሁላችሁም እየመጣችሁ ሳትናገሩ ሰርፕሬዝ ልቤን ቀጥ የምታረጉት እያለቻት ነበረ እና እንግዲህ በሌላ በኩል ያው ዶክተሩ ወይዘሮ ሚላት ተደውሎ በሃኒ አባት ጉዳይ እንደሚያወራት ነገራት። እና እመጣለሁ ብላ ነበር። ነገር ግን እሱ አልሄደችም እናቷ ስለመጣች በዛ ምክንያት ትንሽ ቢዚ ስለሆነች አልመጣችም፣ አልሄደችም ወደ ዶክተሩ እና እሱንም አላናገረችው ማለት ነው። እና ወይዘሮ ሚላት ያው ተቀይራለች በጣም ሀኒፍ አባቷ ስላለ እስካሁን ከሀኪም ቤት ስላልወጣ በሱ ምክንያት እያረፈደች ነው ወደ ስራ የምትገባው። ነገር ግን ቤት ስራ ጭራሽ ስራሽን መዝናኛ ያደረግሽው ለምንድነው በሰዓቱ ገብተሽ ስራ ማሰር እያለች በጣም ለበሚሰብር ነገር የተናገረችው ጭራሽ ነው የተቀየረችው? ምንም እንኳን ውሸትቶ እንኳን አይደለም እንደ ልጇ እንደ ሰራተኛ እንኳን እያካበረቻት አይደለችም። እንዴት እንደምታስተን ደነገሰት ነገር

ሰላምም ተናዳበት ነበር። ታረጧት ተነስተው ቁርስ ለመስራት ፈልገው እና ክላሷን ስትሄድ ድርግብ ተጋድማለች፣ ግን ነቅታ ነበረ። ልክ እሷን በሩን ስትከፍተው ነው እንደ መተኛት ያስመሰለችው። ከዛ በኋላ ውህ እንደው ይቺ ልጅ ጋር እቺ ልጅ እህቴ አድርገህ እንደ ኑሮዬን እንዳታረግብ ስትላ ነበር፣ ግን ሰምታለች። እንቅልፍ ስላልወሰደት እናም ተነሽን ቁርስ ስራ ስትላትኝ ሰዓቱ ሄዷ ምናምን እያለቻት ነበረ። እናም ተነስተው ቁርስ ለመስራት ሄዱ። ሀኒቾ ስላልመጣሽ ማለት ነው። ከዛም ሀኒቾ መታ ቁርስ መስራት ጀመረች ለአያቷም ምግብ እና አያቷም እያስታወሰች ነበረ። ወደ ኋላ መለስ ብላ የሀሴትን ልጅነት እያስታወሰች ግን ከሀኒቾ ጋር ይመሳሰላል እሷም ሁሉ ነገሯ የምታረጋቸው እጇን ስታስታጥባት ልጅ እያለች አቮካዶ እንደምትወድ እና እንደውም አቮካዶ ስታመጣላት አልፈልግም አቮካዶን የምወደው ሙዝ ነው ምናምን እያለች እንዳለ የልጅነቷን ነገር ብሎ እያስታወሰች ልጅ እያለችም ቅመም ነበረች። እና እንደውም ምን አይነት ቤተሰብ ቢያሳድጋት ነው ምንም እኮ አልተቀየረችም እያለች ስታሞግሳት ነበረ። እና እንግዲህ በእነሱ በኩል የተወሰነ ፍንጭ ያሳያሉ። አሁን ድርቅ ያለችው እናትየዋ ብቻ ናተኝ ማለት ነው፣ ማመን ያልፈለገችው ጭራሽ እያጭበረበረች ነው እንጂ የምትለው፣ አይኗን ከፍታ ራሱ ማየት አልፈለገችም። ወይዘሮ ባዩሽም ጠፍታለች፣ እንግዲህ ምን እየጠነሰሰች እንደሆነ አይታወቅም። እና ምግብ ማምታ ሰርታ እጇን አስታጠበቻት። እጇን ስታስታጠባትም ልጅ እያለችም እንደዛ ታስታጠባት ነበር፣ እጇን ማለት ነው። አሁን ከዛም ወደ መኝታ ክፍል ስትገባ ያታቸው ማለት ነው አልጋ ላይ ተኝታ አገኘቻት እርግብን እናም ጭራሽ አልጋ ላይ ተኝተሽ ልጅ ነኝ ብለሽ መምጣት ሳያንስ እንዴት እንደዚህ ታረጊ? ያለሽ ምናምን ብላ ስትነግራት እኔ ነኝ ልስትል ማመን ራሱ አልተቀበለችም። ገርሟታል። ምንደም ታወናብዱኝ እያለች ነበረ እናት፣ ቀልዱብኝ እያለች ስነሰላምን ስትላቸው ነበር። ግን እውነቱን ነገሯት፣ በኋላ ላይ ተቀበለች ማለት ነው። እንደተቀያየረች እርግብ እንደሆነች ልጆቹ አወቀች። እርግብ እንደውም እንዲሆን እዚህ በጣም ደንግጠ ነበር ስትመጣ እንዲሁ የሆን ስጣጣ ይላል። ምን ውስጥ ነው አክስቴ የከትትሽ ምናም ብላ ደውላ ስታናግራት አክስቴ የሆነውን ነገረቻት አያታቸው እንደሆነች እና ያው ዛሬም በዛሬው ክፍልም የዴኒን ውርጥ ውጤቱ ምንም የታየ ነገር የለም። በቀጣይ ክፍል ይታያል አይታየ የሚለውን እንግዲህ አብረን ይዘንላችሁ ምንመጣ የሆነ ስለምታበረታቱን እናመሰግናለን። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ተመኘንላችሁ።